የቫቲካን ከተማ ቅዱስ ጴጥሮስ አደባባይ በህዝብ ተጨናንቋል። ከተራ የካቶሊክ እምነት ተከታይ ምዕመናን እስከ ታላላቅ የዓለም መሪዎች በሮም በሚገኘውና ከኢየሱስ ደቀ መዛሙርት አንዱ በሆነው ቅዱስ ጴጥሮስ ስም በተሰየመው አደባባይ ተገኝተው ሰኞ ሚያዝያ 13 2017 ዓ ም ያረፉትን የካቶሊክ ርዕሰ ሊቀና ጳጳስን እየተሰናበቱ ነው። ከ አንድ ነጥብ አራት ቢሊየን ህዝብ በላይ ተከታይ እንዳላት የሚነገረው የካቶሊክ ቤተ ክርስቲያን ሐዘን ላይ ሆና ቀጣዩን ጳጳስ በግንቦት ወር አጋማሽ ለመምረጥ 135 የሚጠጉ ካርዲናሎች በሚስጢር እየተዘጋጁ ነው። በቤተ ክርስቲያኗ የ600 ዓመታት ታሪክ ቅዱስ ጴጥሮስ ከጀመረባት የቤተሳይዷ ገሊላ የመጀመሪያ ጵጵስና ታሪክ ቅዱስ ጴጥሮስ ጀምሮ እስካሁን 266 ጳጳሳት ተሰይመዋል የሃንጋሪው ካርዲናል ፒተር ኤርዶ የዲሞክራቲክ ኮንጎ ፍሪዶሊና እምቦንጎና የፊሊፒንሱ ሉዊስ ታግል የፖፕ ፍራንሲስን መንበር ይረከባሉ በሚል ግምታዊ ትንታኔ እየተሰጠ ነው በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው የዛሬን ብቻ ሳይሆን የወደፊቱን ፍላጎትን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳርቤት፣ ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየም እና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ። ጀምባሮ ሪል ስቴትስ በጊዜ ግቡ። ማንም ሰው በአመራርነት እያለ ሕይወቱ ሲያልፍ ቀጣዩ ጥያቄ ማን ይተካዋል? የሚል ሲሆን የሞቶ ሰው የሰራቸው በጎ ይሁን መጥፎ ስራዎች መነሳታቸው አይቀርም። ፖፕ ፍራንሲስ የካቶሊክ እምነት ጳጳስ ቢሆኑም እያንዳንዷ እንቅስቃሴያቸው የዓለምን ትኩረት እንደሚስብ ጥርጥር የለውም። ተጽዕኗቸውም ከፍተኛ ነበርም። ፍራንሲስ ከጣሊያን ስደተኛ ቤተሰቦች በአርጀንቲና መዲና ቦነስ አይረስ እንደመወለዳቸው ከአውሮፓ ውጪ የተመረጡ የመጀመሪያው ጳጳስ ሆነው በታሪክ ተመዝግበዋል። በ2013 ፖፕ ቤኔዲክት 16ተኛ ባልተጠበቀ መልኩም ከጤና ጋር በተያያዘ ራሳቸውን ከመንበረ ጵጵስና በፈቃዳቸው ሲያነሱ መንበሩን የተረከቡት በትውልድ ስማቸው ሆርጌ ማሪዮ በርጎግሊዮ ነበሩ። ካቶሊክ ጳጳስ አድርጋ ስትመርጣቸው በቤተ ክርስቲያኗ ታሪክ ክርስትናን በዝቅታ በድህነት ተምሳሌት ለመምራት ለማኝ በመሆኑ የሚታወቀው የአሲሱ ፍራንሲስን ስም በመውሰድ ፖፕ ፍራንሲስ ተብለው ተሰየሙ። ከዚያች በዓለ ሲመት በፊት በተደረገላቸው መጠይቅ ሆርጌ ማሪዮ ማነው ተብለው ሲጠየቁ እኔ ኃጢአተኛ ነኝ ማለታቸው ብዙዎችን እንዲደነቁ አድርጓቸዋል። እንደ ግሪጎሪያን አቆጣጠር ከ2013 ዓ ም ጀምሮ እስካሳለፍነው ሳምንት ለ12 ዓመታት ካቶሊክን የመሩት እኚህ ጳጳስ በብዙ በጎ ስራዎች ሲታወሱ፣ በዋናነት ግን በትህትና ዝቅ ብለው በማገልገላቸው ይወደሳሉ። ጳጳሱም የመጀመሪያ ፈተናቸው በወቅቱ የነበረው የቤተ ክርስቲያኗ ቀውስ ለረጅም ዓመታት ታፍኖና ተደብቆ የቆየው የህፃናት መደፈርና ሙስና ነበር። በመጀመሪያው የጵጵስና ወራት ቀሳውስቱን የሚከላከልና ጉዳዩን የሚያቃልል ቅሌቱን የሚሸፋፍን ንግግር ቢያደርጉም ተሳስቻለው ይቅር በሉኝ በማለት በጉዳዩ ላይ ምርመራ እንዲደረግና እርምጃ እንዲወሰድ በር ከፈቱም። እንደቀደሙ ጳጳሳት በቅንጡ መኪና ከመሄድ ይልቅ በርካሽ ፎርድ ፎክስ መኪና ከመጠቀም ጀምሮ የቫቲካኗ ቤተክርስቲያን ጳጳሳት ከሚኖሩበት ከአፖስቶሊክ ፓላስ ይልቅ የእንግዳ ማረፊያ በሆነው ካሳ ሳንታ ማርታ የቅድስት ማርታ ቤት ውስጥ ለመኖር መምረጣቸው በእውነት እኚህ ሰው የእግዚአብሔር ቅዱስ ሰው ናቸው እስኪባሉ አድርሰዋቸዋል። ከዚህ በተጨማሪ ሁሉም ሃይማኖቶች የሚወስዱት ወደ እግዚአብሔር መንገድ ነው ማለታቸው በተለያዩ እምነት መካከል ድልድይ ሆነው እንዲታዩ አድርጓቸዋል። የአየር ንብረት ለውጥን በተመለከተ ጉዳዩ አሳስቧቸው ዓለም ትኩረት አድርጎ መኖሪያውን እንዲንከባከብ ተማጽነዋል። ነጭ ባልሆኑ ስደተኞች ላይ የሚፈጸመውን ዓለም አቀፋዊ ወከባና በደል አውግዘዋል። ፕሬዚደንት ትራምፕ በስደተኞች ላይ ያልተፈለገ ሰቆቃ እየፈጠሩ ነው በማለትም በአደባባይ ገስጸዋል። አንድ የክርስትና መሪ ሊደፍር አይችልም ወደሚባሉት መካከለኛው ምስራቅ ሀገሮች ተጉዘው ሰላምና አብሮነትን ሰብከዋል። በ2019 ዓ ም ወደ ዩናይትድ አረብ ኤምሬት አቅንተው በየመን ህዝብ ላይ ስለሚፈጸመው ጥቃት ተወያይተዋል። ዩናይትድ አረብ ኤምሬት በየመን ላይ የሚፈጸመው ጥቃት ዋነኛ ተዋናይ መሆኗ ይታወቃል። ወደ ኢራቅ ሄደውም በዚያ ያሉ ክርስቲያኖች ይቅር ባይ ሆነው የፈረሰችውን የወደመችውን ኢራቅ መልሰው እንዲገነቡ አሳስበዋል። ፖፕ ፍራንሲስ እንደ ክርስቶስ ዝቅ ብለው እግር ያጠቡ እግር የሳሙ አባት በመሆን ተምሳሌታዊ ሆነው ይወሳሉ። ይሁን እንጂ እነዚህ ሁሉ መልካም ነገሮች እንደሚጠቀሱት የካቶሊክ ቤተ ክርስቲያን ለግብረ ሶዶማውያን በሯን ወለል አድርጋ እንድትከፍት በማድረጋቸው ውዳሴና ውግዘት በተመሳሳይ ሲያስተናግዱ ኖረዋል። የግራ ዘመም ፖለቲከኞችና ሚዲያዎች ጳጳሱ ለተመሳሳይ ጾታ ጋብቻ ቡራኬ የመፍቀዳቸውን እንደ ተራማጅ መሪ በማድረግ ቃላት እስኪያጥራቸው በሙገሳ ሲክቧቸው የእምነቱ ጠንካራ ምእመናንና ካህናት የካቶሊክና ክርስትና መሠረታዊ እምነትን የናዱና ያረከሱ ብለው ይኮንኗቸዋል። በእርግጥ ጳጳሱም እኔ የግብረ ሰዶማውያንን ህብረት አልደግፍም፣ ነገር ግን ግለሰቦቹ ላይ ለመፍረድ እኔ ማነኝ? ሲሉ ይጠይቃሉ። ስለዚህ ሃይማኖቱን ሊከተሉ ሲመጡ ቡራኬ መስጠት አለብን ማለታቸው ይታወሳል።

እሳቸውን የሚተኩት ማን ይሆናሉ የሚለው በተለይ የቀኝ ዘመን ፖለቲከኞችና ሚዲያዎችን አሳስበዋል። የፊሊፒንሱም ሉዊስ ታግል እሳቸውን እንዲተኩም ምኞታቸውን እየገለጹ ነው። ሉዊስ ታግል ተራማጅና ግብረሰዶማውያንን የሚወዱ እነሱ ቤተ ክርስቲያኗ ውስጥ መግባት የሚፈልጉ ፖፕ ፍራንሲስ ለሴቶች በር እንደከፈቱት ሁሉ እሳቸውም ሴቶችን ወደ መንበረ ስልጣን የሚያመጡ ብለው ያስቧቸዋል። ካቶሊክ ቤተ ክርስቲያን ወዴት እንደምትሄድ በቀጣዩ ምርጫና ዘመናት የምናየው ይሆናል። ይህንን ዝግጅት ያቀረብኩላችሁ ካሳውን ይልማ ነኝ። ስላደመጣችሁኝ አመሰግናለሁ። ጤና